እሷን ከወሰድን ሸራተ በአራዳ ልጆች እምትድነው በኢየሱስ ስለሆነ ያቺን የሚያድን የሚያድን ስም መውሰድ አለብን። ከጴንጤ መዝረፍ ካለብን እኛ ሌላውን ዝረፉን በሙሉ ፈቅደና ኦርቶዶክሶች፣ ሌላውን በሙሉ ዝረፉን፣ ጴንጤዎች፣ እኛ የምንዘርፋችሁ ኢየሱስ አንላቀቅም አንላቀቅም። ያ ኢየሱስን እንዘርፋቸዋለን። ወስዳችሁብናል፣ እንመልሳለን። ሌሎቹን ውሰዱ በሙሉ ፈቅጄላለሁ፣ ውሰዱ። ኢየሱስን ግን ታመጧታላችሁ። ያ ይሄ ነው የምለው ሰው ዳ ቢገስቲ ማድረግ ያለብን ትልቁ ሁሉም ትልቁን ሀያሉን የቤተ ክርስቲያን ራስን የወሰዱት ፕሮቴስታንቶች። ስለዚህ ነው በጣም በአጭር ጊዜ ውስጥ ሃይማኖታቸው ትልቅ ደረጃ ሄደዋል። ያላቸው የሚመለከው የሚጠራው ምንም የሚባለው የኢየሱስ ስም ሁሉ ነገር ኢየሱስ፣ መዝሙሩ የኢየሱስ ነው፣ ሁሉ ነገር እግዚአብሔር ነው፣ ኢየሱስ ነው፣ እግዚአብሔር ነው፣ ኢየሱስ ነው፣ ሁሉ ነገር እሱ ነው። ስለዚህ እየበዛ እየበዛ እየበዛ እየበዛ ሄዳል። እኛ ጋስ እሱ ነገር አይደለም። ስለዚህ እነሱ ያመለጡት በዛች ነው። ስለዚህ እኛም ኢየሱስን ይዘን ማምለጥ ያስፈልገናል ብያለሁ። የሌላስ። ሮማን ከቤት ታጋናት፣ ይመቻቸው። አይ ሊያ ላይ ዘምተውባታል፣ ይመቻቸው። የእነሱ ጉዳይ ነው። እኛ ትልቅ አጀንዳ አለብን፣ ቤተሰብ ትልቅ አጀንዳ አለን። ተውድ ነው። ያንን ነገር እኮ ተውን፣ አመለጠን እኮ አመለጠን፣ አመለጠን። ስድባቸው ደስ ነው የሚለኝ። ስለ ቅዳሴ ምን ታውቃለህ? ኢየሱስ እንደሚያድን አውቃለሁ በቂ አይደለም፣ በቂ አይደለም። ኢየሱስ እንደሚያድን ማወቅ በቂ አይደለም። በቅዳሴ ማብራት ነው ቅዳሴን ማወቅ ነው ወይስ ኢየሱስን ማወቅ የሚያድ ነው? ዘግበኝ ማብራት ምኑ ነው የሚያድ ነው? እስቲ ንገረኝ። ቅዳሴን አወቅ አወቅ ደን ኢየሱስን ማወቅ ከምንም በላይ ይሄ ነው ልዩነታችን ኢየሱስ ቤቱ ይግባ እያልኩ ኢየሱስ ውስጡ የሌለው ሚዘገንን ስድቦች እዚህ ጋ ያሳያል በጣም ያሳዘነችን አንድ ቪዲዮ ላሳያችሁ እና በጣም አመመኝ ማን እንደሚሰድባት ሳምራዊትን የሚሰድባት ማን እንደሚሰድባት ላሳያችሁ ሳምሪን የጂጂ ቱናን ልጅ ማን ነው የሚሰድባት አንቺ የባብ ልጅ አንቺ የቆሻሻ ልጅ። እኔ በእናንተ ስድብ እና በእናንተ ኦርቶዶክስ ነኝ ብላችሁ ፕሮፋይላችሁን የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን፣ የሚካኤልን፣ የመላእክቶችን የመድኃኔዓለምን አድርግታችሁ እኔ እዚህ ጋር አንዱ እንደ አንዱ ኦርቶዶክስ ስትሳደቡ ወይ ደግሞ ስትናገሩኝ በእናንተ ንግግር እኔ ከቤተክርስቲያን ልወጣ እችላለሁ፣ ከሃይማኖቴ ልወጣ እችላለሁ። ይሄን ነው የምላችሁ። ልድገምላችሁ፣ ምን እንደምትል ልድገም። ምን ያህል የኦርቶዶክስን ፒክቸር አድርገው የሚሳደቡት ኦርቶዶክሶች ነው። የማብደጅ አንቺ የቆሻሻ ልጅ እኔ በእናንተ ስድብና በእናንተ ኦርቶዶክስ ነኝ ብላችሁ ፕሮፋይላችሁን የቤተክርስቲያን አድርጋችሁ የማርያም ምስል አድርጋችሁ የገብርኤልን የሚካኤልን የመላእክቶችን የመድኃኔዓለምን አድርግታችሁ እኔን እዚ ጋ አንዱ ኦርቶዶክስ ስትሳደቡ ወይ ደግሞ ስትናገሩኝ በእናንተ ንግግር እኔ ከቤተክርስቲያን ልወጣ እችላለሁ፣ ከሃይማኖቴ ልወጣ እችላለሁ። ሳምራይት ሙሉ ጌታ ይሄ ነው እንግዲህ ይሁ ታያችሁ አይደለ የሚያደርጓችሁ ምንድን ነው? በጣም በሚያሳዝን ባይሆን ደስ ይለኛል። ሰውን የሚዘገንን ስድብ ተሳዳቢዎች የሚዘገንን ስዕል የሚያመልኩት ናቸው። ኦ ስዕል ይመለካል፣ እኛ ቤት አብስሉ ለስዕል ይሰገዳል፣ ስዕል ይመለካል። ያክብሮት እያሉ ያጭበረብራል አይሰማ አይሰማ። ማን ያለ ብትለው፣ አታውቅም። የትኛው ጥቅስ ላይ ነው የሚለው ካልኮ፣ አይሰማ። የአክብሮት ስግደት ግን እሰግዳለሁ፣ ምን አገባ ብሎ ይከራከራል። ማን አለ ማለት ሙልጭ አርገው የሚሰድቡ በየቦታው ላይ ታዘው፣ የኦርቶዶክስ እና የሙስሊም ልጆች ናቸው። ዘግናኝ ስድብ፣ ብራንድ ብራንድ ስድብ ያለው እኛ ቤትና ሙስሊም ቤት ነው። ስለዚህ ዘግናኝ ስድብ ብራንድ፣ ልጅ አይመረጥ፣ እናት አትመረጥ፣ አባት አይመረጥ፣ ሚስት አትመረጥ፣ ማንም ይሁን ሙስሊም እና ኦርቶዶክስ እጥብ አርጎ ይሰልባል። ለምን? የዘልማድ ሃይማኖት ስለሆነ አስመሳይነት አለ። አስመሳይነት ስላችሁ ምንድን ነው ይጠፋል። እንዲሁም እስቲ ከቁራን ላይ ነገረኝ የሚለውን በለው፣ ወፋያቅ ወፋያቅ። ስለዚህ ብዙ ጊዜ የሃይማኖት ትልቁ ፕራብለም ፕሮብሎማቲክ የሆነው ሃይማኖት ምንድን ነው? ሰው ያጨራርሳል። ሃይማኖት የሚያጨራርስበት እንጂ ሰው የሚያከባብርበት አይደለም። ስለዚህ ማስተዋል ይጠይቃል። በጣም በጣም በጣም ይህን ነው እና ተስተካከሉ። እኔ አንድም ኦርቶዶክስ ወጥቶ አይ እንደዚህ ኮብ የምናስተካክለው ወንድማችን ወይም ደግሞ የተናገረው ነገር እንደዚህ አደለም እኔ ላይ ጠላት እንዲበዛ ማድረግ ነው። ማኛ አይሞቀ አይበርዱ አይሞቀኝ። ሙስሊም ጠላኝ፣ ኦርቶዶክስ ጠላኝ፣ ጴንጤ ጠላኝ። ጌታን ከያዝክ ምን ትሆናለህ? ያራዳ ልጅ ምን ትሆናለህ? አለም ሙሉ ጠልቶ ክርስቶስን ከያዝክ አትርፋ ሰራተን የሆነ ነገር ነው የያዝከው። ገባህ? አሸናፊውን ከያዝክ አልተሸነፍም። ትልቁ ማስተዋል የሚባለው ያ ትልቁ ማስተዋል አለ። ሙሉ ጠልቶ ክርስቶስን ይዘጋሽነው ዩዳ እና ብዙዎቻችሁ የምትጣሉት ብዙዎቻችሁ የምትቸገሩት ምንድን ነው? ሲወደኛል ብላችሁ የማታረጉት በማስመሰል ማታረጉት የለም። እንነጋገር እስቲ፣ እውነት እንነጋገር። በየክለቡ ጨፋሪው ማን እንደሆነ ዊ ነው። እነሱ ኦርቶዶክስን አያወክሉም። እነሱ አያወክሉም። እውነትን ነው አውክል። ማተቡን አድርጎ ጭልጥ እያደረገ አውክል። ቸርች አይመጣም፣ ቤተ ክርስቲያን አይመጡ። ጭልጥ ብሎ ተንደፋድፎ አይመጣም። አይወክልም። ይወክላል፣ ግን ደንታ የለው። ሁለቱን ጋር መርገጥ ይፈልጋል። በእኛ ቢገዝ ሹ ሁለቱንም መርገጥ እንፈልጋል። ያቺ ናት ማትለቅም ሰው መስተካከል አለብን ብለን እናስባለን። አክሊለ ጽጌ፣ ይላል ዮኒ ሴጋው፣ ያቺ ሜክሲካዊቷ ሀሺሿ ሚስቱና ልጆቼ ደህና ናቸው? እንዴት ናቸው? አሁንም በረንዳ ላይ ነው የምታድረው አለኝ፣ አክሊለ ጽጌ ብሎ ጠንቋይ ፒክቸር አድርጓል። ይሁት የጠንቋይ ነው ምለው እኔ የጠንቁልና ነው ስዕሎቹ በሙሉ። ለእኔ ስዕል አምኜ አላውቅም። አየ ይሄ ነው የሚያስተምራቸው። የሚያረጉት ፒክቸር ምንድን ነው የሚያደርገው? አብዛኛው የባዕድ አምልኮ ያለበትን ስዕል ነው የሚያደርጉት። የባዕድ አምልኮ ነው። ባይተወይ ስዕሉ እኔን አታምልኩኝ ብሎ ተናግሯል። ማ ሮበርት ፓል ግጉግል፣ ሮበርት ፖል በሉ ጂሰስ ክራይስትን ብሎ የሰራ ሌላ ፊልም ላይ ሲጋራ እያጨሰ ሰክሮም ይሰራል። ግን አይሰማም። የማርያምን አማላጅነት ማሳመን አልቻሉም። ኤርሚቤት ና ዮኒ፣ አይ እሱ እሱ እሱ የሌላ ጊዜ ፕሮሰስ ነው እሱ መጨቃጨቂያ ፖይንት ፈጣሪ አይደለም። ስለ ፈጣሪ ተጨቃጭቆ አያውቁም። የሆነ ነው የምናገረው። የእኛ የኦርቶዶክስና የኦርቶዶክስና የሙስሊም ጭቅጭቅ እዚህ ጋር ማሐመድ አለ፣ እዚህ ጋር ማርያም አለች። መጨቃጨቂያ ፖይንታችን እሱ ብቻ ነው። ስለ አምላክ ተጨቃጭቀን አናውቅም። ስለ አምላክ አምላኬ የተነካብኝ ብሎ የሚበሳጭ የለም። በሙስሊም ደግሞ ለመሐመድ ከምትቆም፣ ለአላህ ብትቆም ለሰው ምን አገባህ?